ጌታ ተወደዳችሁ፣ ወንድሞችና እህቶች እንደምን አላችሁ? ሁሉ ሰላም ነው። እግዚአብሔርን እጅግ በጣም አመሰግናለሁ። በየሳምንቱ ከቢሮ ይሁኝ የሚያስተላልፍላችሁ በቪዲዮ በዩቱብ ዛሬ የመስጠት አገልግሎትን ርዕስ ይዤ መጥቻለሁ። መስጠት ከየት ይጀምራል? እንዴት ይሰጣለሁ? ለምን ይሰጣለሁ? የምለውን ባጭው ለማየት እንሞክራለን መስጠት ትርጉሙ ወይም ደግሞ የሚጀምርበት ቦታ ከራስ ነው የሚጀምረው ከራስ ነው የሚጀምረው ኢየሱስ ክርስቶስ ምንድን ነው ያለው ማቴዎስ ምዕራፍ 24 ቁጥር 16 ላይ እኔን መከተል የሚወዱ ሰው ቢኖር ራሱን ይካድ ነው ያለው ራሱን ይካድ ከዛ መስቀሉን ተሸክሞ ይከተለኛል። ራስ መካድ ይጠይቃል። የመጀመሪያ ስጦታ እግዚአብሔር የሚደሰትበት ራሴን አሳልፌ ለሱ ሲሰጥ ነው። ራሳችሁን አሳልፋችሁ ለጌታ ስትሰጡት ነው እግዚአብሔርን ደስ የሚያሰኘው። እውነት እሱ ነው የመጀመሪያው። ገንዘባችን ንብረታችን ሳይሆን እግዚአብሔር የሚመለከተው ወደ እኛ ነው። የመጀመሪያ ሰዎች ቃይልና አቤል በእግዚአብሔር ፊት መስዋዕታቸውን ሲያቀርቡ እግዚአብሔር ወደ አቤልና መስዋዕቱ ተመለከተ፣ ነው መጽሐፍ ቅዱስ የምለው። የኔን ልብ ንጽህና ነው እግዚአብሔር መጀመሪያ የሚመለከተው የሚያየው። በልብ ንጽህና የማይሰጥ ስጦታ እግዚአብሔርን ደስ አያሰኝም። ለእኛም ለሕሊናችን እረፍት አይሰጥም። እንደፈለገን እየኖር ለእግዚአብሔር የምንሰጠው ስጦታ በእውነት የለም። እግዚአብሔር አስቀድመን ራሳችን እንድንሰጠው ነው እሱን እግዚአብሔር የሚፈልገው የመስጠት አገልግሎት ነጥቦቹን ከማየታችን በፊት ለመስጠት አገልግሎት የሚያስፈልጉ ሶስት መሰረታዊ ነገሮችን መናገር እፈልጋለሁ። የመጀመሪያው ለመስጠት ራእይ ያስፈልጋል። ራእዩ መምጣት አለበት። መጀመሪያ ራእዩ ሲመጣ ነው ከዛ በኋላ ስጦታችን መስጠት የምንችለው። ነሂምያ የኢየሩሳሌምን ቅጥር ከመስራቱ በፊት ራእይ ነበረ። መጀመሪያ ወደ እሱ የመጣው አዲስ ሀሳብ ነበረ፣ ወደ እሱ የመጣው ኢየሩሳሌምን መልሶ መስራት። የኢየሩሳሌምን ቅጥር መልሶ መስራት ማለት የህዝቡን የፖለቲካ ህይወት እንደገና መልሶ መስራት ነው። የህዝቡን የኢኮኖሚ ህይወት እንደገና መልሶ መስራት ነው። የህዝቡን ማህበራዊ ኑሮ እንደገና መስራት ነው። የህዝቡን መንፈሳዊ ኑሮ እንደገና መስራት ነው። እሱም ብቻ ሳይሆን የህዝቡን የሚሊተሪውን ህይወት እንደገና መስራት ነው። እንግዲህ ይህን ለመስራት አስቀድሞ ወደሚያስፈልገው ባጀት ሳይሆን የሄደው ወደ እግዚአብሔር ነው። እግዚአብሔር ይህንን ሐሳብ በልብ አስቀመጠ። ስለዚህ የመስጠት አገልግሎት ከመጀመራችን በፊት ራእይ ወደኛ እኛ ሊመጣ ይገባል። እግዚአብሔር አንድ ጉዳይ ላይ ሐሳቡን ወደኛ እኛ ካመጣ በኋላ እና ለሐሳቡ ከተሸነፈን፣ ለራእዩ ከተሸነፈን የማንሰጠው ነገር የለም። ጊዜያችን እንሰጣለን፣ ራሳችን እንሰጣለን እውቀታችን እንሰጣለን። ገንዘባችን፣ ሁሉ ንብረታችን ሳይቀር እንሰጣለን ለዛራይ ማለት ነው። ይሄ ነው የመጀመሪያው የመስጠት አገልግሎት፣ ይሄ ነው የመጀመሪያው መሰረቱ። ሁለተኛው ሁለተኛው ሁለተኛው ጸሎት ነው፣ መጸለይ ነው። ራእይ ወደ ልባችን ከመጣ በኋላ ራእይ ወደ ልባችን ከመጣ በኋላ በእግዚአብሔር ፊት በአምላካችን ፊት ወርቅን ስንጸልይ ስጦታችን በሙሉ ልባችን እንድንሰጥ ያደርገናል። ያው እንግዲህ ስጦታ የመሥጠት አገልግሎት ገንዘባችን ብቻ አይደለም፣ ንብረታችን ብቻ አይደለም። የመጀመሪያው ራሳችን ነው ብያቸዋለሁ። ራሳችን ለእግዚአብሔር መንግስት፣ ለዛ ለመጣው ራዕይ መስጠት እግዚአብሔር ስራ መስጠት ነው። ጸሎት ስንጸልይ ፍጻሜውን ወይም ደግሞ ውሳኔውን ወደ ተግባር መቀየር ለመቀየር አቂም ይፈጥራል በውስጣችን ነሄሚያ ሁለት ወር ነው አምላኩ እግዚአብሔር ፊት የቆየው። እና በዚህ ጊዜ ውስጥ ነሄሚያ ራእይ ወደ ልቡ የመጣው ራእይ ተግባራዊ የሚያደርግበትን ነገሮች ሁሉ የጨረሰ ይበስለኛል። ስጦታውን ገንዘቡ፣ ንብረት ከየት አምጥቶ ያን ሁሉ የፈረሰውን ነገር መልሶ እንደሚሰራ በዛ ጸሎት ሂደት ውስጥ የተረዳ ይመስለኛል። ሶስተኛው ዓላማ ነው የተቀደሰ ዓላማ። የተቀደሰ ዓላማ ለምንድ ነው የሚሰጠው? ለምንድነው ነው ገንዘብ የማፈሰው? ለምንድነው ነው ጊዜን የማፈሰው? ለምንድ ነው ዘመኔን የሚሰጠው? አንዳንድ ጊዜ ጓደኞች ጌታን በማገልገል የተጎዳ ወደኋላ ኋላ የቀረው ጊዜ የተቃጠለብኝ ሰው እንደሆንኩ ያስባሉ። በፍጹም ወገኖች፣ ወይ ጌታ በማገልገል ደስ ይለኛል፣ ደስ ይለኛል። እኔ ከልቤ ነው ጌታ ለማገለግለው እግዚአብሔርም ያውቃል። ስለዚህ ደስ ይለኛል። ለምን ዓላማ ነው የሚሰጠው? የግለሰቦችን ኪስ ለመሙላት ነው የሚሰጠው? ግለሰቦችን በዚህ ምድር ላይ ሀብታም ለማድረግ ነው የሚሰጠው? ለምንድነው የሚሰጠው? ለጌታ መንግስት ነው የሚሰጠው። አንድ ጊዜ አንድ ሰው ስጦታ ሰጠና ስጦታን በትንሽ ወረቀት ላይ አንድ ጽሑፍ ጽፎ በዛ ከዛ ጽሑፍ ጋር ነበር የሰጠው። ጽሑፉ ምንድነው የምለው? እኔስ ለጌታ ለእግዚአብሔር መንግስት ገንዘቤን ይሰጣለሁ። እናንተ አገልጋዮች ስትፈልጉ ሄዳችሁ ለባለቤቶቻቸው ኮስሞቲክ ግዙበት ብሎ ጻፈ። ያ አንዳንድ ጊዜ እውነት ነው፣ ሰዎች ይሰጣሉ። ስጦታ ወዴት ይሄዳል ነው? ስጦታ ወዴት ይሄዳል? የግለሰቦችን ኪስ ለማስወፈር ነው? ግለሰቦችን በዚህ ምድራዊ ሕይወት እንዲያድጉበት እንዲሰፉበት ነው? እንዲበለጽጉበት ነው? እኔ እግዚአብሔር መንግስት እሰጣለሁ። ጊዜም ለጌታ ለኢየሱስ ክርስቶስ ነው የሚሰጠው። ዘመኔን ለጌታ ነው የሰጠሁት። ንብረቴን ለጌታ ነው የሰጠሁት። ለማንም አይደለም ለማንም አይደለም። ይህን ነው ማወቅ ያለብን። ሶስት መሰረታዊ ነገሮች ራእዩ፣ ጸሎት፣ አላማው። ስንሰጥ እንዴት እንሰጣለን? እንግዲህ እሱ ነው ትልቁ፣ ችግር ደግሞ እሱ ነው። ጌታ ኢየሱስ ክርስቶስ ማቴዎስ ስድስት ላይ ወደ አስር የሚሆኑ ነጥቦችን ተናግረዋል። አሳጥሬ እነሱን መናገር ይፈልጋለሁ። የመጀመሪያው ለታይታ አታድርጉ፣ ለመታየት አታደርጉ ነው ኢየሱስ ክርስቶስ ያለው። ማቴዎስ ምዕራፍ 6 ቁጥር 2 ላይ ማንበብ ትችላላችሁ። ለመታየት አታድርጉ። ሌሎች ግብዞች እኮ በሰዎች ፊት ለመታየት ነው የሚያደርጉት። እናንተ ግን እነሱ አታድርጉ አለ። ደቀ መዛሙርቱ ነው ኢየሱስ ክርስቶስ ያስተማራቸው ያስተማራቸውን ለመንግሥቱ ሲያዘጋጃቸው የነበረውን እንደነሱ አታድርጉ። እናንተ ስታደርጉ ቀኝ የሚሰጠውን ግራ ግራቸው እንዳያውቅ አለ ኢየሱስ ክርስቶስ። ደብቃችሁ አድርጉ፣ ሰውራችሁ አድርጉ፣ በአምላካቸው ፊት አድርጉ። ይሄ ምን ማለት ነው? እውነት እጃችን ሰው እያየ ስጦታችን አንሰጥም ማለት ነው? አስራታችን በደረሰኝ አንሰጥም ማለት ነው? ስንት አስራት እንደሰጠን ሰዎች አያውቁም ማለት ነው? ማወቅ አይገባቸውም ማለት ነው? አይደለም። ከልብ ጋር የተያያዘ ነው። ከልብ ንጽህና ጋር የተያያዘ ነው። ለመታየት በሰዎች ፊት ይህንን ያህል ሰጠህ ለመባል አት ስጡ ብትሰጡም እሱ ዋጋ የለው፣ ተቀባይነት የለው፣ እግዚአብሔር ሪኮግኒሽን አይሰጠውም ለዛ ስጦታ እና ስለዚህ ደብቃችሁ ስጡ፣ ራሳችሁን ዝቅ አድርጉ። ለዓላማው ስጡ ነው፣ ለእግዚአብሔር መንግስት ስጡ ነው ሐሳቡ። ሁለተኛ ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ የተናገረው ማቴዎስ ምዕራፍ 6 ቁጥር 1 ላይ ለትክክለኛ ዓላማ እንስጥ ነው። ለትክክለኛ ዓላማ እንስጥ። ያው ሶስቱ መሰረታዊ ነገሮች በአልኩት ውስጥ አንዱ ዓላማ እንደሆነ አንስቻለሁ። በዚህ ምድር ላይ ለምንድን ነው ገንዘብ የምንሰበስበው? ቤተክርስቲያን ለምንድን ነው ገንዘብ የምንሰበስበው ለምንድን ነው እኔስ ገንዘቤን የሚሰጠው? ለትክክለኛ ዓላማ ምንድን ነው በቤተ ክርስቲያን ውስጥ ገንዘብ የሚሰራበት? የመጀመሪያው የእግዚአብሔር ሕዝብ ተሰብስቦ እሱን የሚያመልክበት ቦታ የምንሰራበት ነው። ቤቴን ስሩ ልኛ አይደለም እግዚአብሔር ያለው እዳችሁን ጫት አምጡ እና ቤቴን ስሩ ነው ያለው። ዘካርያስ ይህንን ነው የሚነግረን። ህዝቡ እግዚአብሔርን የሚያመልክበት ህዝቡ እግዚአብሔርን የሚያመልክበት አምልኮ የሚደረግበት ይህ ትልቁ ተልዕኮ ወይም ደግሞ ግሬት ኮሚሽን የሚፈጸምበት ቦታ ነው። ሰዎች ወደ ቅዱሳት ምስጥራት የሚቀርቡበት፣ እግዚአብሔርን ቃል የሚማሩበት ዲሳይፕል የሚሆኑበት ደቀ መዝሙር የሚሆኑበት ለአገልግሎት ብቁ የሚሆኑበት ህፃናት፣ አዋቂ ሳይቀር ሁሉ የሚገለገልበት ቦታ ማለት ነው። እሱን ነው የፋስሌት የምናደርገው። ስጦታችን ለዛ ነው ለመቀመጫው፣ ለቦታ፣ ለቤቱ፣ ለቆርቆሮ፣ ለግርግዳው እና ለሙዚቃ መሳሪያዎች ለእነዚህ ሁሉ እኛ ገንዘብ ለዚህ ነው የምንሰጠው። የሚታይ ነገር ሁለተኛው ቻሪቲ ነው የምናደርገው። ኢንፋክት ወደዚህ ነጥብ እመጣለሁ። ቤተክርስቲያን ውስጥ መልካም ስራ ነው የምንሰራበት፣ ማህበረሰቡን የምንቀይርበት፣ ትምህርት ቤቶች የሚከፈቱበት፣ ሆስፒታሎች የሚከፈቱበት፣ ዳ የሚረዳበት፣ መልካም ስራን የምንሰራበት፣ ለዛ ነው የምንሰጠው ገንዘብ። ኤፌሶን ምዕራፍ ሁለት ቁጥር አስር ላይ መልካም ስራ እንድንሰራ እግዚአብሔር እንደገና በክርስቶስ በኩል ፈጠረን ይላል። ገንዘቤ ወዴት ነው የሚሄደው? እኔ ለቤተ ክርስቲያን ሲሰጥ ስጦታዬን ስሰጥ ወዴት ነው የሚሄደው? ምንድን ነው የሚሰራው? እንደኔ እንደኔ እነዚህ ስራዎች ግልጽ መሆን አለባቸው። የወንጌል ስራ ሰራል፣ እንደዚህ ደግሞ ሰዎችን ይረዳል። ሰዎችን ይረዳል። በዚህ ምድር ላይ ድሃም አብታምም አለ። የታመሙትን፣ የታሰሩትን፣ የተቸገሩትን ሰዎች ትረዳለች ቤተ ክርስቲያን። ስራው እሱና ቤተ ክርስቲያን በዚህ ዓለም ላይ የተመሰረተችበት ምክንያት ትልቁ ነገር እሱ ነው። ወንጌል ብቻ አይደለም ዳቦንም ጭምር ለሰዎች ማቅረብ መቻል አለብን። ኦ ወገኖች፣ እንደዛ ነው እኔ እንደሱ ነው የሚገባ። አገልጋዮች ኢንቨስተር የሚሆኑበት ሳይሆን ምቼ ምክርታ እንደሚያደርጉልኝ ተስፋ አደርጋለሁ። በለግጀሪ ህይወት በዚህ ድሀ ሕዝብ ፊት የሚመላለሱበት ሳይሆን የጌታ ኢየሱስ ክርስቶስ ወንጌል ለሰዎች በሁለቱም ሳይት ማለት መንፈሳዊውንም ሥጋዊ ህይወቱንም የምናገለግልበት ሪሶርስ ማለት ነው። ገንዘባችን ለዚህ ነው የምንሰጠው። እግዚአብሔር ለዚህ ነው የምንሰጠው። ለዚህ ነው። እኔ መጀመሪያ ላይ አላማው መታወቅ አለበት ብዬ ያልኩት አላማው መታወቅ አለበት። ሶስተኛ ስጦታን የምንሰጥ ለእግዚአብሔር ማበደራችን አይደለም። አንድ ቀን ትመልስልኛለህ ማለታችን አይደለም። አንድ ቀን ትመልስልኛለህ ብለን አይደለም። እኔ ስለሚገባኝ ደስ ስላለኝ እግዚአብሔር ያን ህይወት ስለሰጠኝ ነው የሚሰጠው። ደስ ብሎኝ ነው የሚሰጠው፣ ማንም ሳያስገድደኝ። ይህ ነጥብ አለ ይመጣበታለሁ፣ በዚህ ነጥብ ላይም እናገራለሁ። ስለዚህ በእግዚአብሔር ላይ እግዚአብሔር አንድ ቀን ታመጣለህ ብዬ አንድ ጊዜ አንድ ጊዜ አንድ አባት የነገሩኝ ከደርግ በፊት የነበረችው ቤተክርስቲያን ውስጥ አስራታቸውን ሲያመጡ ደረሰኝ ቆረጥና ያሰጣቸዋል። ከዛ ደርግ ይመጣ። ደርግ ሲመጣ ሶሻሊዝም ስታወጅ ቤተክርስቲያን ስዘጋ እምነት ችግር ውስጥ ስገባ ሲገባ እግዚአብሔር የለም የምሉ ትውልድ ሲመጡ ያን ደረሰኝ ይዞ ሄደ አንድ አባት ወደ ቤተክርስቲያን ከዚህ በፊት በዚህ ደረሰኝ የከፈልኳቸውን ብሮችን አምጡ፣ ገንዘቤን አምጡ ነው እምብካሉ እዶ ልከሳቸው። ነሱ መንግስት ላይ የባሰ ችግር ውስጥ ይገባሉ። ስለዚህ ያን ገንዘብ መልሶ ሰጡት ለዛ ሰው። ማበደር አይደለም፣ ልክ እኔ ከሙሉ ልቤ ለእግዚአብሔር መንግስት ሰጠው። ምን ይዞ ይመጣል አላውቆ መስጠቴ ግን ደስ ይለኛል። ጌታ ኢየሱስ ክርስቶስ ይህንን ነበረ ማቴዎስ 6 ውስጥ ያስተማረው እና ስለዚህ ወገኖች፣ ለእግዚአብሔር ስትሰጡ ፋብሪካ ያደርግልኛል፣ እንደዚህ ትርፋማ ያደርጋል፣ እንዲህ ያደርጋል አትበሉ። እሱን እሱን አታስቡ፣ እሱን አታስቡ። እንደዚህ ያደርግልኛል፣ ብድር ብድር አታስቡ፣ እሱን ይሄ ያልተለወጠ አይምሮ ነው። ያልተለወጠ ማንነት ነው። እንደዚህ የሚያስበው አራተኛውም በእውነተኛ ልብ በእውነተኛ መንፈስ መስጠት ነው። መጽሐፍ ቅዱስ ምንድን ነው የምለው? ደስ ያለው ይስጥ ነው የምለው ደስ ያለው ነፃነት አለን ወገኖች። ወይ ነጻነት አለን። ነጻነታችን ግን ለባርነት ምክንያት ሊሆን አይገባም። ደስ ያለውን ስጥ። አሁን አስራት ባሰጡ አትቀሰፉም፣ ባሰጡ አትቀሰፉም፣ ግን ትባረካላችሁ። ደግሞ መታዘዝ የልጅነት ልጅ የመሆን ምልክት ነው ለእግዚአብሔር። እና ስለዚህ በነፃነት ስጡ፣ በሙሉ ልብ ስጡ፣ ሳትጨነቁ ሳትጨነቁ፣ ጥያቄ ውስጥም ሳትገቡ፣ ሳትጠራጠሩ ለእግዚአብሔር እንድንሰጥ መጽሐፍ ቅዱስ ያስተብረናል። ሌላው አምስተኛ ስጦታ ማለት አምልኮ ነው ራሱ። አሁን ለምሳሌ ሲዘመር አጨበጭባለሁ፣ የሰውነት ውዝዋዜም አደርጋለሁ፣ በመቆም በመቀመጥ፣ በመንበርከክ አመልካለሁ። ሲጸልይ ሲናገር እያመለክኩ ነው። ቃል ሲሰበክ ሲሰብክ እያመለክኩ ነው። ገንዘቤንም ስሰጥ እያመለኩ ነው እያመለኩ ነው። አምልኮ ላይ ነኝ ፓርት ኦፍ ወርሺፕ። እንደዛ ነው መጽሐፍ ቅዱስ የሚያስተምረው አምልኮ ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር ሁለት ላይ ላችሁ ማንበብ ትችላላችሁ እያንዳንዱ ሰው እንዳቄሙ ለጌታ ቀን ገንዘቡን ይቆጥብ ነው ጳውሎስ ያለው። ማንም ሰው ባዶ እጁን እግዚአብሔር ፊት መቆም አይገባም። የብሉይ ኪዳን እንደዛ ነው፣ ባዶ እጅ በእግዚአብሔር ፊት አትቁም ነው። እስራኤላውያን በዓመት አንድ ጊዜ ስለ ይሄላቸው እግዚአብሔር ፊት የሚቆሙበት ቀን አለ። ዘርቶ ወደ ፍሬ ሲለወጥ እዛ እህላቸውን ይዞ በእግዚአብሔር ፊት እያወዛወዙ ያመሰግናሉ እግዚአብሔር አምልኮ ነው ማን ነው ዛሬ ቤተ ክርስቲያን ሂደው ቃሉን ሰምቶ ሳያመልክ ስዘመር ሳያመልክ የሚገባ ልክ እንደዛ ማለት እኮ ነው ባዶ እጃችሁን አትዱ ልጆቻቸውንም ባዶ እጃቸውን እንዲሄዱ አታድርጉ ስጡ ለልጆች ገንዘብ ለሌላቸው ሰዎች ስጡ፣ ይስጡ። እነሱም ያምልኩ ጌታን። በዚህ እናመልካል ለስላለ አንዳንድ ቦታ አንዳንድ አገልጋዮች በጣም ይገባቸው። አሁን ደግሞ በገንዘባችን እናመልካለን፣ ጌታን እናመልካለን። እውነት ነው። ይሄ እውነት ነው። ይሄን ጌታን ደስ ማሰኘት ለጌታ ስጦታ መስጠት ያቺ በስምዖን በፈሪሳዊ ቤት የጌታ ኢየሱስ ክርስቶስን እግር በፀጉር አያበሰችው ሴት ሶስት ዓመት ተኩል ነው የተዘጋጀች ሶስት ዓመት ተኩል ያ ያ እሷ በክርስቶስ እግር ላይ የሰበረችው ሽቱ ከሕንድ ነበረ በዛን ዘመን የሚመጣው በብዙ ገንዘብ ነው የሚመጣው አመጣችና በእግሩ ላይ ሰበረች አምልኮ ነው አምልኮ ነው በቃ እሷ ወደደች በዚህ ጌታን ደስ ለማሰኘት ማምለክ በገንዘብ ማምለክ ገንዘብ ላይ ስትደርሱ አምልኮ የሚያንቀን ሰዎች ስትኖሩ ይሁን፣ አስቡበት። ብር ላይ ሲደርስ እጃችን አይፈታ ይል ይሁን የጠላት አሰራር ነው ይሄ ወገኖች፣ ከዚህ እስራት ልንፈታው ይገባል፣ ልንፈታ ይገባል። ፈርዖን ለእስራኤላውያን ከሰጠው አንዱ ምርጫ ገንዘቤን ንብረትን ሀብትን በተመለከተ ነው። መሄድ ትችላላችሁ፣ ግን ከብቶቻችሁን ይዛችሁ አትሄዱም አለ። እሱ ላይ እኔ አዛዥ የሚሆነው እኔ ነኝ። የሚጠቀምበት ኖኖ እግዚአብሔር ይጠቀምበት በእኔና በእናንተ ገንዘብ። ወንድሞች አንድ ምክር ልስጣችሁ ከሰማችሁኝ ይህቶችም ጸጋ፣ ስጦታ ለቤተ ክርስቲያን ነው የሚሰጠው። ህዝቡን ለማገልገል በክርስቶስ አእምሮ የዳኑትን ለማገልገል ነው። የቤተ ክርስቲያን መሪዎችም የተነሱትን አገልጋዮች ከስር ማሳደግ ኃላፊነት አለባቸው። ጌታ ኢየሱስ ለዚህ ነው ጴጥሮስን ትወደኛለህ ወይ ብሎ ያለው። ጉዳዩን ያንን የፍቅር ጉዳይ ከበጎቹ ጋር ነበር ያያያዘው። ጠብቃቸው አሰማራቸው ነው ያለው። ግን ቤታቸው አስቀምጣቸው። አስራትን የቤተ ክርስቲያን የቅዱሳንን ገንዘብ እግዚአብሔርን ገንዘብ ለግለሰቦች የምትሰጡ ሰዎች ትክክለኛ ስራ አይመስለኝም። እ ነፃነታችሁን ያለ አገባብ እየተጠቀማችሁ እንደሆነ ነው የሚገባኝ። አባል በሆናችሁበት ቤተ ክርስቲያን ውስጥ መስራት ነው፣ ማገልገል ነው። ስድስተኛ ስድስተኛ ላይ እግዚአብሔር ቃል የሚናገረው ስለ ስጦታ አስራት ነው ካለን ከአስር አንድ እጅ አሁን እግዚአብሔር ከአስር ዘጠኙ ለእኔ አድርጉ ብል ምን ልንሆን ነው? ነገር ግን አቅማችን የሚያውቅ እግዚአብሔር ሳይኮሎጂያችን የሚገባው እግዚአብሔር ከአስር አንዱን እጅ ለእኔ ስጡ አለ። ይሄ በብሉይ ኪዳን የሌዊዎችን አገልግሎት ኮንሲደር በማድረግ ነው። አስራት ሌዊዎች በመቅደስ አካባቢ ወይም በመገናኛ ድንኳን አካባቢ ለሚያገለግሉ አገልጋዮች ምግብ የሚሆን ነው፣ ቀለብ የሚሆን ነው። ምክንያቱም ሌዋውያን ርስት የላቸውም። እስራኤላውያን በሙሉ በከናን ርስት ሲካፈሉ ርስታቸው አስራት ነበረ። ርስታቸው አስራት ነበረ። ሚስዩዝድ ስደረገ አያለው። አሁን ርስታቸው አስራታቸው ነበረ። እኔ ምን አለኝ ሌላ? ዛሬ ራሴን የሰጠው ለቤተ ክርስቲያን ነው። ለቤተ ክርስቲያን ነው። ዘመኔን ልጆቼን ይዤ የገባውበት ቤተ ክርስቲያን ደሞዜን ካልሰጠችኝ ምንድነው የሚሆነው? ዘመኔን የጨረስኩበት ያደግኩበት የተማርኩት ከዛ አንጻር ነው። ምንድነው የሚሆነው? እኔ እግዚአብሔር የሰጠኝ ተስፋ ርስቴ ቅዱሳን የሚሰጡት አስራት ነው። እውነት ወንድሞች፣ የአስራትን ወስዳችሁ ለግለሰብ ለቀጠራችሁት ቤታቸው ትንቢት ለሚናገረው ሰው የሰጣችሁ ቤተክርስቲያን ለምታጎሳቅሉ ሰዎች በደር እየሰራችሁ እንደሆነ ይገባኛል። እኔ እንደ መጽሐፍ ቅዱስ ቤተ ክርስቲያን ምንድነው የምትሰራው? በዚህ እንዳልኳቸው ወንጌል ስራ ነው የምትሰራበት። አገልጋዎችን በዚህ ትቀጥላለች፣ አገልጋዮችን ትመግባለች፣ ትንከባከባለች። እነሱ ደግሞ የወንጌል ስራ ሰራሉ። ሶ ታዲያ ይህንን አሰራር እኔ በምን ስልጣኔ ነው የሚቃወመው? በምን ስልጣኔ ነው ይህንን ወደ ሌላ ዓላማ ማዘሮ አስራት፣ ስለዛ ነው የሚሰጠው። አስራት በመስጠታችን እግዚአብሔር ቢባርከን እንጂ በፍጹም የሚጎልን ነገር የለም። ሰባተኛው እንደ አቂማችን ነው የምንሰጠው እግዚአብሔር ሁሉን። እኔ አሁን ለምሳሌ ሚሊዮን የሚሰጡ ሰዎች አሉ፣ ሚሊየን አስራት የሚከፍሉ አሉ ደግሞ ለምኖ ከዛ ከልመናው ካገኙት ገንዘብ አስራታችን የሚወጡሉ አስር ብር ወይም አንድ ብር ማለት ነው። እኔ አውቃለሁ። እኔ በማገለግልበት ማብረሜ መናን ውስጥ አንድ ሴት ቁጭ ብላ በር ላይ ትለምናለች። ከለመነችና ካገኘችው ገንዘብ ወደ አስራቷን ከፍላሎ የምትገባው እግዚአብሔር አምላክ የተመሰገነ ይሁን። ስምንተኛ ቻሪቲ ነው የምናደርገው መልካም ስራ ነው የምንሰራበት። በዚህ በስጦታው የማህበረሰቡን ሕይወት የምንቀይርበት ነው። እኔ በእውነት ወገኖችው ልናስብበት ይገባ የትምህርት ቤቶችን ሁኔታ ሆስፒታሎችን፣ ክሊኒኮችን፣ ልማቶችን ከአገር ከህዝብ ጋር ቁመን ማድረግ የሚገባን እኛንን ገንዘባችን ለተቀደሰ ዓላማ ነው የምናውለው። ጌታ ኢየሱስ ክርስቶስ በዚህ ቦታ ውስጥ ስናገር፣ ከልብ ለታይታ ሳይሆን ዓላማው አሳምኖን በልባችን መንፈስ ቅዱስ ያሳደረውን ስንሰጥ ዋጋችሁ በሰማይ ትልቅ ነው ያለ ኢየሱስ በላይ ዋጋችሁ ትልቅ ነው። እግዚአብሔር ነቀዙን ይገጽጻል። ወገኖች፣ የብሉይ ኪዳን ቃል ነው ይሄ። ስጡ፣ ወደ ጎተራ ያስገቡ አስራቴ፣ እኔ ደግሞ የሰማይ መስኮት ከፍቼ ይባርካቸዋለሁ፣ ነቀዙንም ይገጽጻለሁ አለ። ወንድሜና እህቴ፣ እግዚአብሔር ያንችን ሕይወት እንደዚህ ነው የሚባርከው። ሌላው መባከል ነው ወገኖች፣ ራሳችሁን ለጌታ ስጡ፣ መንግስቱን አስፉ። አገልጋዮችን እንድራቡ እንድቸገሩ እንድሰቃዩ ምክንያት አትኑ እግዚአብሔር ደሞዛቸው በናንተ በእናንተ ኪስ ውስጥ መድበዋል። በእናንተ ካፒታል በእናንተ ባጀት ላይ መድበዋል። ስጡ፣ ለእግዚአብሔር ለቤቱ ስጡ። መስጠት ትልቅ መንፈሳዊ ብስለትን ያሳያል። በመንፈሳዊታችን ስናድግ ስጦታችን እንሰጣለን። እግዚአብሔር የሰማነው ቃል ባርክልን። ሼር አድርጉ። የእኛ ባል ያልሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክም አድርጉ። ጌታ ይባርካችሁ። ተባረኩ።